አቶ ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን ሲል የትግራይ የሰላምና የጸጥታ ቢሮ ኃላፊ ተናገሩ። የታሰሩት የጤና ባለሙያዎች ቁጥር 80 ደርሷል ሲል የንቅናቄው አስተባባሪዎች ተናገሩ። የጤና ሚኒስቴር ከጤና ሙያ ማህበር አመራሮች ጋር መወያያቱን ገልጿል። በግልገል በለስ ከተማ በደረሰ የትራፊክ አደጋ ሟቾች ቁጥር 19 የሕይወት ማለፉን ፖሊስ አስታወቀ። ሌቴናል ጄኔራል ታደሰ ወረደ ወደ ጅማና ወደ ባህር ዳር ይጓዛሉ ሲባል መረጃዎች ያመለክታሉ። የዝህንም ዝርዝር ዜና ይዘን እንቀርባለን። ኪና ፋሶ ና ናይጄሪያ ከፍተኛ የተባለ የታጣቂ ቡድን ጥቃት ደረሰባቸው። የዝህንም ዜና ይዘን እንቀርባለን። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የኢትዮ ገጽ ተከታዮች ና አድማጮች እንደምን አላችሁ? ለዕለቱ የተመራረቱን አረስተ ዜና ወደ እናንተ ይዘን እንቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ አሳዛኝና አስደንጋጭ ዜና ስናልፍ መከተል ግልገል በለስ ከተማ ከባድ ሀዘን ላይ ነች። ግልገል በለስ ከተማ በተከሰተ የትራፊክ አደጋ የብዙ ሰዎች ሕይወት ታጥቷል። መከተል ግልገል በለስ የሟቾች ቁጥር ከ30 በላይ አሻቅቧል። በግልገል በለስ ከተማ አስደንጋጭ የመኪና አደጋ በመከሰቱ ወንድምና እህታቸው በሕይወት ተለይተዋል። ክስተቱ እጅግ በጣም አሳዛኝና አስደንጋጭ ነው የተባለ ሲሆን ሕይወት እንደዚህ አጭር ነች፣ ለዚህ ጥለን የምንሄዳት አጭር ቆይታ የሰው ልጅ እርስ በርሱ ይተማማል ሲሉም ተናግረዋል። ላው ግልገል በለስ ነዋሪዎች ለሟች ቤተሰብ መጽናናት እንመኛለን። የታሰሩ የጤና ባለሙያዎች ቁጥር 80 ደርሷል፣ ሲል የንቅናቄው አስተባባሪ ተናገሩ። የጤና ሚኒስተር ከጤና ሙያ ማህበር ጋር አመራሮች ጋር መወያቱን ገልጿል። እና ባለሙያዎች በመላው ሀገሪቱ እያካሄዱት ያለው ከፊል የስራ ማቆም አርማ መቀጠሉን ተከትሎ የጤና ሚኒስተር ከጤና ሙያ ማህበር አመራርና ተወካዮች ጋር በኦታዊ ጤና አገልግሎት አሰጣጥ እና ከባለሙያ ጉዳይ ዙሪያ ለሁለተኛ ጊዜ ትናንት ግንቦት ስምንት ቀን 2017 ዓ ም ውይይት ማድረጉን አስታውቋል። በውይይቱ የጤና ባለሙያ ጥያቄው ተገቢ ተገቢና በህጋዊ መንገድ የሚ ቀርቡበት ሁኔታ ላይ ምክክር መደረጉን ተገልጿል። በዚህም ህብረተሰብ ሙያዊ ስነምግባሩን በጠበቀ መልኩ የጤና አገልግሎት ሳይቋረጥ መቀጠል እንደሚያስፈልግ ተጠቁሟል። መንግስት በተዋረድ ከሁሉም ባለድርሻ አካላት ጋር እያደረጋቸው ያሉት ውይይቶች ዘላቂነት ለማረጋገጥ ለጋራ ተግዳሮቶች የጋራ መፍትሄ በመፈለግ በበለጠ ቅርበትና ትብብር ለመስራት ከስምምነት ላይ መድረሱን ተመላክቷል። ይህ ውይይት የተካሄደው የጤና ባለሙያዎች የደሞዝ ጭማሪና የጥቅማጥቅም የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ የስራ ማቆም አድማ እያ እንዲያካሄዱ መሆኑን ተከትሎ ነው። ጤና ባለሙያዎች እያደረጉ ያሉት አርማ ዛሬ አምስተኛ ቀኑን ሲይዝ በአርማው ጋር ተያዙ የታሰሩ የህክምና ባለሙያ ቁጥር ሰማንያ መድረሱን የንቅናቄው አስተባባሪ ገልጸዋል። ጌታቸው ረዳ የፖለቲካ አቋማቸውን እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላችሁ እንወዳለን ሲሉ የትግራይ የሰላምና ጸጥታ ቢሮ ኃላፊ ገለጹ። የትግራይ የሰላም ጸጥታ ቢሮ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የነበሩት አቶ ጌታቸው ረዳ ሰሞኑን ለፋና ቴሌቪዥን ላይ ቀርበው ይታነገሯቸው ንግግር ነጭ ውሸት ነው በሚል ተቃውመዋል። ቢሮ ባወጣው መግለጫ የትግራይ ሕዝብ እንኳን በትግሉ አስተዋጽኦ የነበሩ ታጋይ ተኮሱ ለገደሉ ይቅርና ሊያጠቃ የመጣን የጠላት ወታደር ማርኮ ስርዓት አስተምሮ ምሕረት የሚሰጥ ልባም ነው ብለዋል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው አቶ ጌታቸው ረዳ በጦርነት ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎ ሜትር ርቀው ወደኋላ፣ ለምን ሸሻችሁ በሚል ተዋጊዎችን መግደላቸው ይፋ አድርገው ነበር። ቢሆንም ቢሮው ሚኒስትሩ አቶ ጌታቸው ረዳ የትግራይ ጦር መኮንኖች ስም የማጥፋት የመወንጀል ብቃት ሞራል የለውም ሲሉ አብጠልጥለዋል። ሌላኛው አቶ ጌታቸው ረዳ አንዳንድ መኮንኖች በግላጭ የተለያዩ የዝርፊያ ተግባር ላይ መሰማራታቸውን ተናግረው ነበር። ቢሮ ግን በጦርነቱ የተቃጠሉና የወደሙ የጦር መሳሪያ በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና እንዲሰረቁ ያዘዘው ራሱ ጌታቸው ረዳ ነው ብለዋል። ጌታቸው ረዳ ሚዲያዎችን በመጠቀም ራሱ የፈጸማቸው ጄኔራሎችን እንደሰረቁትና እንደመዘበሩት አድርገው የሚያወራው የብረት ብረት ስርቆት ምዝበራ ዋነኛው ዓላማ የሰራዊቷ አንድነት መበተን መሆኑን ለማመን ግልጽ ነው ሲሉ በመግለጫው ላይ አስፍረዋል። አቶ ጌታቸው ረዳ በክልሉ ያሉ ከታቀደላቸው ግድያ ማምለጥ እንደቻሉ አንስተው ነበር። ቢሮ ግን የሰራዊቷ አመራር ሊገድላቸው አቅደው ለጥቂት ከሞታ መለጥኩ የሚሉት በሚዲያ የታጀበ ስም የማጥፋት ዘመቻ በስፋት ተስፋፍቷል ያለ ሲሆን፣ ይህ ከእውነት የራቀ የፈጠራ ውሸት ነው ሲል ውርቅ አድርጎታል። ከዚህም ባለፈ ጌታቸው አሰላለፉ ላይ ቀይሮ ብልጽግና ሆኗል ያለው የሰላም ፀጥታ ቢሮ ፖለቲካ አቋም እንደተጠበቀ ተመልሶ ቢመጣ በቂ ጥበቃ እንደሚደረግለት ልናረጋግጥለት እንወዳለን ብለዋል። ትግራይ ህዝብ ትግል ብዙ ውሸታሞችና ከሃዲዎች ታይተዋል። ቢሆንም የጌታቸው ጥግ አይደርሱም ሲሉ ገልጾ በመላው ሰራዊትና የትግራይ ህዝብ የጌታቸው መረጃ ነጭ ውሸት እንዳትደናገሩ ሲል አሳስቧል። ቢሮ የፌዴራል መንግስትን ይህ መሰል የፕሪቶሪያ ሰላም ስምነት የሚጻረር ስም የማጥፋት ዘመቻ በማረም በበኩሉ አስተዋጽኦ እንዲደረግ ጥሪ አቅርበዋል። ከሰሞኑን አቶ ጌታቸው ረዳ በሰጡት ቃል እነ ጄኔራል ምግቤና ኮሎኔል ተወልደ ጄኔራል ኃይለስላሴ አይነት አመራር በወርቅ ዘረፋ ላይ እንደተሰማሩ ተናግረው ነበር። በጦርነቱ ወቅት ሳይቀር ከፍተኛ ዝርፊያ ላይ የነበሩ መኮንኖች እንደነበሩ ይፋ አድርገው ነበር። ከሻዕቢያ ጋር የሚገናኙ ሰዎችን መኖራቸውን ጨምሮ ሌሎች በርካታ ያልተሰሙ ጉዳዮች በይፋ አውጥተው ከፍተኛ መነጋገሪያ ሆኗል። አቶ ጌታቸው ረዳ በፖለቲካ በትግራይ ፖለቲካ ውስጥ በህወሓት ውስጥ አመራርነት ስም ያላቸው በትግራይ ጦርነቱ ወቅትም እስከ መጨረሻ የሰላም ስምነት ከፊት የነበሩ ብዙ ጉዳዮች እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው ናቸው። አዲሱ የትግራይ ጊዜያዊ አስተዳደር የሆኑት ሌቴናል ጄኔራል ታደሰ ወረደ ዛሬ ግንቦት 10 2017 ዓ.ም አመሻሹን ኦሮሚያ ክልል ጅማ ገብተዋል። ወደ ጅማ ያቀኑት በነገው ዕለት በፌዴራል መንግስት ከፍተኛ አመራሮችና ሌሎች የክልል አመራሮች በተገኙበት ለሚደረገው አስቸኳይ ስብሰባ ለመካፈል ነው ተብሏል። ከዚሁም ጋር ተያይዘው ሌተናል ጄኔራል ታደሰ ወረደ ወደ ባህር ዳር ከተማ ይጓዛሉም ሲል መረጃዎች እየወጡ ነው። የሌማት ትሩፋት ለመገምገም ዛሬ ከመቀሌ ወደ ጅማ ያገቡት የትግራይ ክልል ጊዜ አስተዳደር ሌተናል ጄኔራል ታደሰ ወረደ ስብሰባቸው ሲያጠናቀቁ ወደ ባህር ዳር ከተማ እንደሚጓዙ የደረሰ መረጃ ይጠቁማል። ከጅማ መልስ ወደ ባህር ዳር ከተማ እንደሚያቀኑ የተጠቆሙት የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ የትግራይ ተፈናቃዮች ወገናቸው ወደ ቀድሞ ቀያቸው የሚመለሱበት ብሎም በአማራ ክልል መንግስትና በትግራይ ክልል አስተዳደር መንግስት መካከል የላቀ ትብብር በሚፈጠርበት ዙሪያ ከክልሎች ከፍተኛ አመራሮች ጋር እንደሚመክሩ ይጠበቃል ተብሏል። በቡርኪና ፋሶ የአልቃዒዳ ክንፍ በፈጸመው ጥቃት በርካታ ወታደሮች መገደላቸው ተሰምተዋል። የአልቃዒዳ ክንፍ በያዘው ሳምንት በቡርኪናፋሶ ሰፈር ባደረሰው ጥቃት ከሀያ በላይ ወታደሮች መገደሉን ተናግረዋል ሲል የታጠቁ ቡድኖች እንቅስቃሴ የሚከታተል መንግስታዊ ያልሆኑ ድርጅቶች ገልጾ። በሰሜናዊቱ ጅቦ ከተማ የሚገኘው የጦር ሰፈር ከቀናት በፊት ጥቃት እንደደረሰበት የጸጥታ ምንጮች ለዜና ወኪል ሮይተርስ ተናግረዋል። የሟቾች ቁጥር ይፋ ባይሆንም ሶስት የጅቦ ነዋሪዎች ለሮይተርስ እንደተናገሩ ከሆነ በድርዘን የሚቆጠሩ ወታደሮችና ሲቪሎች ሌሎች ተገድለዋል ሲሉም ተናግረዋል። ከዚሁም ተያይዞ ከአፍሪካ ሳንወጣ ሰሞኑን ከፍተኛ የሆነ ጥቃት እየደረሱ ነው። ለዚህም ማሳያ የሚሆነው ከቡርኪናፋሶ ቀጥሎ በናይጄሪያ 23 አርሶ አደሮችና ሳጥማጆች በሚኒሻ ጥቃት ህይወታቸው አለፈ። ጥቃት የደረሰው በቦርኖ ግዛት ውስጥ በምትገኘው በማላማ ካራንታ ከተማ ውስጥ እንደሆነ ተገልጸዋል። ለጥቃቱ የቦኮ ሀራም ቡድን ተጠያቂ ቢደረግም ከቡድኑ በኩል የተሰጠ ምላሽ የለም።